የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ባደረጉት የማጠቃለያ ንግግር ስልጠናው የሀገርን ክብር በሚያስጠብቁ ጉዳዮች ላይ በማተኮር የተዘጋጀ መሆኑን ተናግረዋል። የፖሊስ አባላቱ የኢትዮጵያን ጥቅምና ክብር ለማስጠበቅ የሚያስችሉ ጉዳዮችን የተረዱበትና የሙያ አቅም ማጎልበቻ ያገኙበት መሆኑን ገልጸዋል። የሀገራችን ጥቅምና ክብር ሊያስጠብቁ የሚችሉ ስትራቴጂያዊ ጉዳዮች ምን ይመስላሉ? ያለንበት ዓለማዊና አገራዊ ሁኔታ ምን ይመስላል? ከዚህ ዓለማዊና አገራዊ ተጨባጭ ሁኔታ ተነስተን እኛ ራሳችን እንዴት ማዘጋጀት አለብን? በምሉት ጉዳዮች ላይ የተሰናዳውን ስልጠና ተከታትላችሁታል። በምትሰሩበት የሙያ መስክም ተጨማሪ የሚሆን አቅም ወይም ስንቅ ያገኛችሁበት እንደሆነ መረዳት ችያለው። በኢትዮጵያ የብልጽግና ጉዞ ውስጥ ለአፍሪካ ምሳሌ መሆን የሚችሉ ተግባራት መከናወናቸውን በማንሳት እነኚህ ስራዎች እንዲቀጥሉና ሕብረ ብሔራዊ አንድነት እንዲጠበቅ የመለዮ ለባሹ ሚና ከፍተኛ ነው ብለዋል። አገራችን በተለይ የጀመረችውን የብልጽግና ጉዞ ለማሳካት የሚያስችሉ እነዚህ ስኬቶች ከእኛው ከሀገር ደረጃ አልፎ በአፍሪካ አህጉርም በዓለም ደረጃም እንደ ምሳሌ የሚጠቀሱ ድሎች እየተመዘገቡ ይገኛሉ። በአጠቃላይ የመለዮ ሌባሹ ዋና ዓላማ እና ተልእኮ በሉዓላዊነቷ የተከበረባት አገር እንድትሆን ለማድረግ የምታደርጉት የህይወት ዋጋ፣ የምትከፍሉት የደም ዋጋ፣ የላብ ዋጋ ቀላል የሚባል አይደለም። የኢትዮጵያ እድገት ያላስደሰታቸው አካላት የሀገሪቱን ልማቶች ለማደናቀፍ ጫና እየፈጠሩ እንደሆነ አንስተው በአባይ ወንዝና በቀይ ባህር ጉዳዮች ላይ ፍላጎት ያላቸው አካላት ባንዳዎችን እየተጠቀሙ መሆናቸውን ገልጸዋል። የኢትዮጵያ ከፍታ፣ የኢትዮጵያ ማንሰራራት ደስ ያላሰኛቸው የውስጥም ይሁን የውጭ የተወሰኑ ቡድኖች ወይም አካላት ይህንን ከልማቷ እንድትነጠል በትናንሽ የውስጥ ውስብስብ ችግሮች እንድትወጠር በውጭ የፖለቲካ ጫና ውስጥ እንድትገባ ወይም የዲፕሎማሲ ጫና ውስጥ እንድትገባ ስታትሩ ይስተዋላል። በተለይ የአባይ ወንዝና የቀይ ባህር ትልቋ ተጋሪ ወይም ባለቤት የሆነች ሀገር ከመሆኗ አኳያ በአፍሪካ ቀንድ ላይ የራሳቸውን የበላይነት በማረጋገጥ ያንን ለማራመድ የሚፈልጉ አካላት ኢትዮጵያ ላይ ተደጋጋሚ ሴራዎችን እየጠነሰሱ ይገኛሉ። እነዚህ አካላት ከውስጥ እኛን የውስጥ ባንዳ የምንላቸውን በመጠቀም በማስታጠቅ የመረጃ አቅም በመፍጠር የስልጠና የሎጂስቲክ አቅም በማዘጋጀት በማቅረብ እርስ በርስ እንድንበላላ እርስ በርስ እንድንጠላላ እያደረጉ ይገኛሉ። የፖሊስነት ሙያ የኢትዮጵያን ህዝብ ለማገልገልና ፍትሕን ለማስከበር የሚያስችል ነው ያሉት ርዕሰ መስተዳድሩ የክልሉ ፖሊስ ከህዝብ ጋር በመተባበር ሚናውን እየተወጣ መቆየቱንና አጠናክሮ ማስቀጠል እንደሚገባ አሳስበዋል። የፖሊስና የሌሎችም የጸጥታ አካላት ኢትዮጵያ ላይ የሚፈጠሩ ሴራዎችን አክሽፈዋልም ብለዋል። መላው ህዝባችን ከእናንተና እናንተን ከሚመስሉ ሌሎች አካላት ጋር በተቀናጀ መንገድ በሰራው ስራ በእጅጉ ማክሸፍ፣ በእጅጉ እነዚህን ሴራዎችን መቀነስ ተችሏል። ይሁን እንጂ ሙሉ በሙሉ እነዚህ ሴራዎች ጠፍተዋሉ ሙሉ በሙሉ ሰላም ከአራቱ ማዝናት ላይ አረጋግጠናል ብለን የምንልበት ሰዓት ላይ አይደለን። በቀጣይም የውስጥ ባንዳዎችን በማስወገድና የውጭ ጠላትን በመመከት የኢትዮጵያን ብሔራዊ ጥቅም ማስከበር እንደሚገባ ተናግረዋል። ተላላኪዎችም ወይም ባንዳዎችንም በአንድ በኩል እየመከትን እየጠራረግን፣ በሌላ በኩል ከውጭ ሊሰነዘር የሚችል የሀገራችን ብሔራዊ ጥቅም ክብርና ሉዓላዊነትን ሊዳፈር የሚችል ጉዳይ ካለ ለዛ ዝግጁነታችን እንደ ወትሮ ሁሉ በተሻለ አቋምና አቅም በመገኘት ያንን መመከት የሚያስችል ስራ መስራት ያስፈልጋል። ታሪካችን የአሸናፊነትና የጀግንነት ታሪክ በመሆኑ የኢትዮጵያን ብሔራዊ ጥቅም የሚነጥቁ አካላትን በዝምታ ማለፍ አያስፈልግም ሲሉ ገልጸዋል። እኛ ታሪካችን የአሸናፊነት ታሪክ ነው። ታሪካችን የጀግንነት ታሪክ ነው። ዛሬም ይህንን ነው እየደገምን ያለ ነው። ስለዚህ የእኛን ብሔራዊ ጥቅም የሚገዳደር አካልን የእኛን ብሔራዊ ጥቅም ሊያሳጣን የሚሞክር አካል ቁጭ ብለን የምናየው አይደለም።